ደስ የሚል ዜና በጣም እጅግ ልብ ፍንቅልቅል አድርጎ የሚያስደስት ብሩኬና ቅድስቴ ተጋቡ። እልል ባለ ሰርግ እነ ምሳሌ አበባ በታኝ ሆነው፣ እንዲሁም ደግሞ ሞገስና ሉላ ሁሉም ተሰብስበው ብሩኬና ቅድስቴን አዳዳሯቸው። ብሩኬ እጅጉን ተገረመ። እንዴት እስከ ዛሬ ድረስ ስሜትሽን ትደብቅኛለሽ? እኔ እኮ እውነት ለመናገር በቃ የሆነ ሰዓት ላይ ነው ለእኔ ስሜት ለአንቺ ስሜት እንዳለኝ ያወኩት ብሎ አስደመማት። ምንድን ነው ማለቴ? መቼ ነበረ ለእኔ ስሜት እንዳለህ ያወከው ብላ ስትለው፣ እሱም ደግሞ የሆነ ሰዓት ምሳሌና አንቺ ሁናችሁ እያወራችሁ እናቴ ብትሆኝ ደስ ይለኛል ብላ ስትልሽ፣ እኔም እኮ ብሆን እጅጉን ደስ ይላይ ነበረ። ነገር ግን አባትሽ ከማህሌት ውጪ ሌላ ሴት እያየ አይደለም ብለሽ ስትመልሽላት፣ እንዴ ምን ማለት ነው ይሄ አልገባኝም እያልኩኝ ለራሴ ጥያቄ ሆነብኝ። እናም ሁሌ እንቅልፍ ከወሰደሽ በኋላ መጥቼ አይሽ ነበረ። ብቻ ግን የእውነቴን ነው እምልሽ በአንቺ ፍቅር ክንፍ ብዬ ቆይቻለሁኝ እንዴት እራሴን እንዴት ተቆጣጠርኩትና፣ የእውነቴን ነው ምልሽ እንዴት ይሄንን ግሩም የሆነ ብሩክን እንደፈጠርኩት ራሱ አላውቅም። በዛ ጭንቀትና መከራ ላይ ሆኜ፣ በዛ ላይ የአንቺ ፍቅር ተጨምሮ እንደምንም ብዬ ነው የቻልኩት ብሎ ሲል ቅድስቴ ደግሞ ደግሞ ቀጠለችና እውነት ለመናገር እኔም ማህሌትን ካገባህ በኋላ ነው ለአንተ ስሜት እንዳለኝ ያወኩት፣ እና በእያንዳንዱ ደቂቃና በእያንዳንዱ ሴከንድ እሷ በምታበሳጭ ሰዓት የኔ ልቤ እየተሰበረ እየተሰባበረ ነበር። አንተን እኮ ሊንከባከቡህ እንጂ ሊሰብሩህ አይገባም ነበረ። ነገር ግን በዙሪያ ያሉ በጣም ብዙ ሰዎች አንተን ሰብረውሃል፣ እያለች ስትል በቃ ቅድስቴ፣ እሱ ነገር አልፏል። ምክንያቱም እውነት ነው ሞገስም ሰብሮ የነበረ እንዲሁም የገዛ ሚስቴ የምላት ማህሌት ግን እሱን ሁሉ ባንቺ ተክሻለሁኝ። ሞገስም ቢሆን የልጄን ሕይወት ያዳነው ሞገስ ነው። አንቺ ደግሞ በዝምታሽ ውስጥ እኔን እንደምታፈቅርኝና እንደምትወጂኝ ገልጸሽልኛል። ህይወቴ ደግሞ አሁን ላይ እየተስተካከለ ነው። አዎ አውቃለሁ። ሀብት ንብረት፣ መኪና ልሰጥሽ አልችልም። ነገር ግን ንጹሕ ፍቅር ከልጅ ጋ እንዲሁም ደግሞ አሁን አዲስ ሰው ዳጣ ተቀላቅላናለች፣ እነሱን ልሰጥሽ እችላለሁኝ ብሎ ቃል ገባላት እና አጋቢዎቹም ደስ በሚል ሁኔታ እንግዲህ አንቺም ሰርተሽ አንተም ሰርተህ በሚል ውላቸውን ተፈራረሙ። ምርጥ ምሽትንም አሳለፉ። በጣም ደስ የሚል ነገር ምሳሌ እንደውም ዛሬ በጣም ደስ ካላችሁ አይቀር አንድ ልጅ ይዛችሁ ብታድሩ እጅጉን ደስ ይለኛል፣ እህት ወንድም እፈልጋለሁኝ ብላ አለች። ቅድስቴ እጅጉን ደስ ብሏት ፈጣሪዋን በደንብ አድርጋ አመሰገነች። ፈጣሪ ሆይ እውነትም በቃ ብሩክ ከድሮውም ያፈቅረኛል ማለት ነው እያለች በደስታ ልቧ ተለቀለቀ። ሰላም ሰላም፣ ውድና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝናና ማህሌት ሆነው ሞገስን እያሯሯጡ እያሯሯጡ በስተ መጨረሻ ሞገስ አመለጣቸው። ወይኔ ዝና፣ ወይኔ አበበ ደም ለልጅ እያለሱም ጉራውን አውላላው ሜዳ ላይ መቸርቸር ጀመረ። ሞገስ ወደ ሉላ ጋ ደውሎ እባክሽን ተጠንቀቂ ሉላ አሁን ላይ እንዴት እንደሆነ በማላውቀው ጉዳይ ዝና ያለንበትን አውቋል ብላ ስትል በጣም ደነገጠች። ምን ምን እያልከኝ ነው? እንግዲህ የተፈጠረው ነገር ይሄ ነው፣ ብቻ እኔ በማላውቀው ነገር ቦታችንን አውቆታል። ስለዚህ ልንጠነቀቅ ይገባል ብሎ ሲላት፣ ችግር የለውም አንተ ብቻ እራስህን ጠብቅ፣ ነገር ግን እጅጉን ፈርቻለሁኝ። በቃ ወይ ካልሆነና ቶሎ ብላ ስትለው እንደዛ ትበይሉላ ምክንያቱም እኔ ከመጣሁኝ ሁሉንም ነገር እናበላሸዋለን። ዝና እኮ እነዬ እዛው እኛ አካባቢ ነው ያለው። ስለዚህ እኔ ስመጣ ወይ ከጋርዶቹ ጋር ጎ ወይ አንቺን ወይኔን ያጠቃናል። እንደዚህ አትበይ ብሎ ቢላትም ሉላ ግን እጅጉን ተጨናነቀኝ። ዛሬ የማትመጣ ከሆነ እመነኝ ዝና ካገኘ ይገለኛል ብላ ስትለው እዩልሽ፣ ነገ ነው ፊልማው ነገ ዳጣዬ ምሳሌን እኔ ምልሽ፣ ስለ ቅድስቴ ግን ምን ታስቢያለሽ ብላ ስትላት፣ ምን ማለት ነው? ምን ታስቢያለሽ ማለቴ? ጥሩ ሰው ነቻ። አይ ስለ ጥሩነት እኮ አላልኩሽም። እና ታዲያ ምንድን ነው? ዳጣ፣ እኔ ምንም ነገር አላውቅም። ግን አባትሽ ጋር የተቀራረቡ አይመስልሽም? አዎ። ማለቴ ይቀራረባሉ። እና የሚወዳት አይመስልሽም? አንቺም፣ እውነት ለመናገር ቅድስቴን እናት ካገኘሽ በጣም እድለኛ ነሽ። እውነትሽን ነው። አዎና በጣም ምርጥ እናት እኮ ነው የምትሆንሽ። እውነት ለመናገር በፊት ላይማ ቃል ገብታልኝ ነበር። አሁን ግን እኔ እንጃ፣ ገጠር ሄዳለሁ፣ አገባለሁ ምናምን እያለች ተደብቄ ሰምቻቸዋለሁ። እንዴ ቆይ ለምን እንደዛ ታደርጊያለሽ ምሳሌ? ማለቴ ይኸውልሽ ተደብቆ ወሬ መስማት ጥሩ አይደለም። እና ታዲያ ምን ላድርግ? ያው እኔን እኮ ትንሽ ናት እያሉ ሁሌም የሚሆነ ነገር ሲያወሩ ሂጂ ውጭ እያሉ ሁሉም ያባረረኛል። እንደዛ ማለት ሳይሆን አባትሽም ጥሩ አባት ነው። በዛ ላይ ደግሞ ቅድስቴም ደግሞ እድሜዋ ስለደረሰ ነው። ነገር ግን አባትሽም ሳይወዳት አይቀርም። እውነትሽን ነው። አዎ እሱ ወደዳ ማለት ደግሞ አንቺ እናት አገኘሽ ማለት ነው። እውነት ደስ ይለኛል። ምክንያቱም ትምህርት ቤት ሂጄ አስቀናቸዋለሁ። እንዴ ለምንድነው የምታስቀኛቸው? ሁሉም እህት እናት እንደገና ደግሞ ወንድም እያሉ እያስቀኑኝ ነበር። እኔም በተራዬ ደግሞ ቅድስቴን እናቴ ናት እንድታረግልኛለች እንድታደርግልኛለች እያልኩኝ በቃ እናገራለሁ። ከዛ ዳጣዬ በሀሳብ ሄደች። ለምንድን ነው ዳጣ በሀሳብ ይሄድሽው ብላ ስትል፣ አየሽ አንቺ እንኳ እጣ ገብሽ አባትም እንደገና እናትም ልንወርሽ ነው እኔ ያለሁ አይደለ እንደ ዝም ብዬ ይልቁን ሳሆን አስጠኘኝ ምን እንዴ እዚህ እኮ ብላክ ቦርድ የለም ትሰምኛለሽ። በዛ ላይ እኔ ሀሁ እሚለውን እኮ አይደለም ሌላ ነገር ነው ያልኩሽ። እንዴ እኔ ሌላ ነገር አላውቅማ። ቢሆንም ግን ብቻ እንድዘ ብታስተምሪን ጥሩ ነው ዳጣዬ። ለምንድን ነው ዛሬ ግን ከኔ ጋር የማታድሪው? ምን? አዎ ይኸውልሽ እኔ ሌሊቱን ሙሉ ስሄድ ስራገጥ፣ ምን ስል ነው ማድረው የምን ማለቴ ከዚህ ከክፍላችን ውስጥ ትወጫለሽ? እንደዛ ማለቴ አይደለም፣ ተኝተን ግን እራገጣለሁ ነው እምልሽ። እውነት? አዎ። በቃ እንደዛ ከሆነ እርገጭኛ፣ ግን አብረሽኝ እንድታድሪ እፈልጋለሁኝ ብላ አብረው አደሩ። ቅድስቴ በጣም ተጨነቀይና ጋሼ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው የምትነግርኝ? በቃ ማለቴ ወደ ገጠር መሄድ እፈልጋለሁ። ምን አው ቆይ አንቺ ልጅ ግን እምወደው ሰው አለ አላልሽም ነበር እንዴ? ታዲያ ቢሆንስ ዝሮ እኔ ማግባት አለብኝ። አንተም ዝም አልክ እንዴ? እኔ ምን አልኩኝ ደግሞ እያለ ብሩኬም እጅጉን ሰውነቱ መንቀጥቀጥ፣ አይኑ መርገብገብ ሆነ ስራው። ቆይ እኔ አልገባኝም። የምትወጂው ሰው ካለሽ ለምን ነግረሽው አብረሽው አትሆኝም ታዲያ ምን ዋጋ አለው? እሱ ካልገባው የኔ መግባት ብቻ ትርጉም የለውም። በዛ ላይ ሴት ልጅ እንደ ወጉም እንደ ባህሉም ደፍራ ጠየቅም፣ ወንድ ሌ ነው መጠየቅ ያለበት ብላ ስትለው ብሩኬ እጅና እጁን ጣትና ጣቱን ማማታት ሆነ ስራው። ለማንኛውም አልጋዬን አንጥፊልኝ ብሎ ሲላት ቅድስት ሄደችና አልጋዋን እያነጠፈች ወይኔ፣ ቆይ ግን ማህሌት ለምን ብላ ነው ይህንን የመሰለ ባሏን የተወችው እዚህ መሰላ አልጋ ላይ እንደፈለገች አድራ በቃ፣ የሰው ልጅ በገንዘብ ፍቅርን ይተካል ማለት ነው ወይ ማህሌት እያለች ስትል እንደ አጋጣሚ ብሩክ የገባ፣ በቃ ጋሽ ተዘጋጅቷል ብላ ስትለው ምን አለና በቃ አትሂጂ፣ ቁጭ በይ ብሎ እጇን ያዛት፣ ደነገጠች። አትደንግጭ ትፈርኛለሽ እንዴ ብሎ ሲላት፣ አይጋሼ መሄድ አለብኝ ብሄድ ይሻላል ብላለችው። አረ እንደዛም አይሆንም ቁጭ በይና የሆድ ሆዳችንን እናውራ ብሎ ብሩኬ አሰማመጣት። ከዛም በኋላ ቅድስቴም ቁጭ አለችና ዛሬ ግን ጋሼ የሚለውን ተይና፣ ለምንድን ነው ብሩክ የማትኝ ብሎ አላት። አይ ይሄው ጋሼ ይሻላል ነገርኩሽ እኮ። እስኪ ንገሪኝ፣ አሁንም የምትወጁ ሰዋለሽ እንዴ ብሎ ሲላት፣ አይ የለም ለነገሩ ልክ ነሽ፣ እድሜሽም እኮ ደርሷል። እኔም ደግሞ የኔ ሁኚ ብዬ የግድ ላስጨንቅሽ አይገባም። ምን ምን ማለት ነው የኔ ሁኚ ማለት? ማለቴ ያው ቤተሰብ የመረጠልሽን እነሱ የወደዱልሽን ማግባት አለብሽ። በቃ ይሄ ነው የሚሻለው ብሎ ሲላት፣ ቅድስቴም ፈራ ተባለች። በቃ እኔ መሄድ አለብኝ። አትሂጂ እኮ አልኩሽ፣ እዚህ እደሪ ለዛሬ። አትፍሪኝ፣ እኔን ደግሞ ታውቂያለሽ ግን እያለ ስሜታቸውን በሚያሳዝን ሁኔታ ቅድስቴም እንዲሁም ብሩኬም ብቻ አፋውጥተን ባይናገሩም እንኳ በአይን በደንብ ተደራርገው ተሳሳቡ። ብሩኬም እንደሚወዳት ቅድስቴም ደግሞ ለእሱ ልዩ ቦታ እንዳላት እያወሩ ባሉበት ሰዓት ሊሳሳሙ ሲሉ ይህቸው ምሳሌ የፍቅር ወጥመድ መጣች፣ እናም ደነገጡ። ጥያቄዋን ጠይቃ ሄደች እና ልጄ ይሄ የድሮ የሃይማኖት ጉዳይ ነው፣ ስለዚህ ብትታዩ ይሻላል እና ምንም አይሆንሽም ብለው ሲሏት ሂዳ ለዳጣ ነገረች። ምንድን ነው ቅድስቴም? እንደገና አባየም እንደዚህ አሉኝ። ምን አንድ ላይ ናቸው እንዴ? አንድ ላይ ናቸው። ኦ ኦ ኦ፣ በቃ ነይን ተኛንች እና እኔ ዝሮ ዝሮ እያጣፍጥላቸው ብላ ዳጣዬ ተኛች። ዳጣ እንግዲህ መጎስ ስለ ዳጣ ደውሎ፣ ዳጣ ችግር ውስጥ ነው ያለሁት አሁን። በሚያሳዝንና በሚያስገርም ሁኔታ አሁን ያለሁበት ነገር በጣም ያሳስባል። ምንድን ነው? በቃ ነገርኩሽ። አሁን ላይ መጠንቀቅ አለባችሁ። አሁን ዝና አግኝቶኛል። ምን? እባክህ በቃ አትፍራ፣ ተፋለመዋ። አይ ቆይ ዳጣ፣ እንደሚወራው ቀላል መሰለሽ? እንደ መፋለም ማለት እኔ የምፈራው ይመስልሻል? ነገር ግን ወይ እኔ የሆነ ነገር አድርጌው ወይ እሱ የሆነ ነገር ካደረገኝ፣ ሉላ እንደው ትቀራለች። ታውቂያለሽ እኔ ሙቼ ሉላ ነፃን ብወጣ ደስ ይለኝ ነበር። ግን እኔ ከመንኩኝ ይባስ ብሎ እሷ እራሷን ይዞ ያሰቃያታል፣ ወይም ደግሞ ይገላታል። ብቻ እሱ ነገር ነው። እንደዚያ ከሆነ ነገ ጠብቃችኋለሁ ሲል ምን ነው። ቡራንም ይቅርታ አደረግክለት እንዴ? አዎ፣ አሁን ላይ ስለምንም ነገር አላስብም ዳጣ አሁን ላይ ይቅርታ ተባብለን ጉዟችን ወደፊት ነው ብሎ አለ። ሞገሴ፣ ሞገሴ በሉላ ጉዳይና በህይወቱ ጉዳይ እጅጉን ተጨንቋል። ማህሌት፣ ማህሌት እባክህ ተው በቃ ይቅርብህ ሉላ አትሆንህም እያለች ስትለው አንቺ ምንም አይመለከትሽም ትሰሚኛለሽ? ዝም ብሎ እኮ ሀብት ንብረት ማለት የለም ሁለት ወድዶ አይቻልም። ስለዚህ ወንጀሉንም ትሰሪያለሽ ሞገስን አንቺ ታስገድዋለሽ፣ ቤቱንም ደግሞ የራስሽ አደርጋለሁኝ። ካልሆነ ግን ጦርነቱ በይፋ ይጀመራል ብሎ አስፈራራት። ማህሌት የቱንም ያህል ለዝና ስሜት ቢኖራት፣ ዝና ግን እኔ እምሞተውም በሉላ ነው እምኖረውም በሉላ ነው ብሎ ደምድሞ ጨርሷል። ከዚህ በኋላ ምንም ነገር እንድትናገርኝ አልፈልግም። ሉላን በደንብ አድርጌ ነው የማፈቅራት። አንቺ ደግሞ አንዴ ለስላሳ ሴት አንድ ጊዜ ደግሞ ቦግ ያለች ሴት አትሆኜ፣ አንድ አቋምሽን ይዘሽ ብትኖሪ ይሻልሻል ብሎ አላት። እንዴ እኔ ደግሞ ምን አደረግኩ? አደረግሽም አላደረግሽም፣ ነገር ግን ነገርኩሽ። እኔ ያልኩሽም በሙሉ ታደርጊያለሽ። ስለዚህ አንዴ ከወዳ አንዴ ከወዲ እያልሽ አትወተምተሚብኝ ብሎ ሲላት፣ እሺ አንተ ያልከኝም በሙሉ አደርጋለሁ አለች። ውድህያብ የዩቲዩብ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምን